የአንድ ከተማ ዋነኛ ከህዝቡ ጋር የሚገናኝበት አገልግሎቶች ማዘጋጃ ቤታዊ አገልግሎቶች ናቸው። ይሄ ከእያንዳንዳችን የዕለት ተዕለት ኑሯችን ከህይወት እንቅስቃሴያችን ጋር የተገናኙ ናቸው። እነዚህ አገልግሎቶች ደግሞ በዋነኛነት ማዘጋጃ ቤታዊ አገልግሎቶች የሚባሉት በተለይም ከደረቅ ቆሻሻ ማስወገድ ጋር ተያይዞ ይህ ቆሻሻ አካባቢን ሳይበክል ለሰው ልጆች ጤና አደጋ ሳይፈጥር መወገድ የሚችልበትን ስርዓት መዘርጋት እና ከተማችን ውብ ጽዱና ለነዋሪዎች ምቹ እንድትሆን የማድረግ ስራ ነው። በሰዎች በከተማ ውስጥ የሚኖሩበት ጊዜ ደህንነታቸው ተጠብቆ ለአደጋ ሳይጋለጡ መኖር እንዲችሉ የሰው ልጆችን ደህንነት የማረጋገጥ ስራ መስራት ያስፈልጋል። ከዚህ አንጻር የእሳትና አደጋ ስጋት አመራር ኮሚሽን የሚሰራቸው አደጋ ተጋላጭነትን መቀነስና አደጋ ከደረሰም በኋላ በሰውና በንብረት ላይ ከፍተኛ ጉዳት ሳይደርስ መከላከል መቻል ነው። ሶስተኛው እንግዲህ ከእያንዳንዳችን የከተማ ነዋሪዎች ጋራ ህይወት ጋር የሚያያዘው የሲቪል ምዝገባና የነዋሪዎች አገልግሎት ነው። የከተማ ነዋሪነትን ደህንነትና እንቅስቃሴን ከማሳለጥ አንጻር የመብራት አገልግሎትና ከዛ ደግሞ የመንገድ መብራት አገልግሎት ያስፈልጋል። እነዚህ ናቸው እንግዲህ አጠቃላይ ማዘጋጃ ቤት አገልግሎቶች የሚባሉ ሌሎችም ተቋማት በአንድም በሌላም መንገድ ከነዚህ ተቋማት ጋር ተቀናጅቶ ስለሚሰሩ እኛ ለኛ ተጠሪ የሆኑ ተቋማትን ብቻ ሳይሆን በደንብ ስትሬች አድርገን ከሌሎችም ተቋማት ጋር ልክ ለእኛ ተጠሪ ተቋም እንደሆኑ አድርገን በጋራ የምንሰላበት ፕላትፎርም ነው ያ የከተማ አገልግሎት ፒላር ተደርጎ የሚወሰደው። የሲቪል ምዝገባና የነዋሪዎች አገልግሎት ነው። እንግዲህ ሁላችንም የከተማ ነዋሪዎች የትኛውም ተቋም አገልግሎት ፈልገን ስንሄድ መታወቂያ እንጠየቃለን። ያ መታወቂያ እንዲያስቀድሙ በነበሩ ስርዓታት ለብዙ አቢዞች የተጋለጠበት ተገልጋዮች የሚንግሉበት ያልተገቡ ኢሌጋል ተግባራትም ጭምር የሚፈጸሙበት ነው። አንድ ሰው ሁለት ሶስት አይደንቲቲ የሚኖርበት ስም እየቀያየረ ፎቶ ያሆኖ ሰውዬው ያሆኖ በተለያየ ቦታ ላይ ህገወጥ ተግባራት የሚፈጸሙበት አይነት ሁኔታ ነበር። በተቋም የሚሰጡ አገልግሎቶችም እንደዚህ በተመሳሳይ መልኩ ያላገባ ማስረጃ አምጣ ሲባል ያልተገባ ጥቅም በመውሰድ መስጠት፣ የሞት ምስክር ወረቀትን ውክልናን፣ ሌሎችንም፣ ፓስፖርት፣ የልደት ምስክር ወረቀት፣ የጋብቻ ምስክር ወረቀት ባልተገባ ሁኔታ የሚሰጥበት ነበረ። ይህን ማሻሻል እንዲቻል ወደ ዲጂታል ሰርቪስ ማስገባት ችለናል። አንድ ሰው አንድ አይደንቲቲ ብቻ እንዲኖረው ማድረግ የሚያስችል የባዮሜትሪክ ዳታ ይወሰዳል። የአንድ ሰው ግለሰብ ወይም ደግሞ የአንድ ሰው ፋይል በዲጂታል መረጃ እንዲደራጅ ተደርጓል። ከዛም ባለፈ ይህን የመታወቂያ አገልግሎት እና የሲቪል ምዝገባ አገልግሎት ይዘው ሌሎች ተቋማት ላይ አገልግሎት ለማግኘት የሚሄዱበት ጊዜ እነዚህ የሚሰጡ መረጃዎች ተአማኒ እንዲሆኑ የማድረግ ስራ እየተሰራ ነው ያለ። ለምሳሌ አንድ ሰው ፓስፖርት ለማውጣት ቢሄድ የልደት ምስክር ወረቀት ይዞ ኢሚግሬሽንና ዜግነት አገልግሎት ይሄዳል። ሲሄድ የተሰጠው መታወቂያና የልደት ሰርተፍኬት ትክክለኛነቱን ማረጋገጥ የሚያስችል ምንም ስርዓት አልነበረ። አሁን ኢሚግሬሽንና ዜግነት አገልግሎት ይህን ሰርቪስ ከሲቪል ምዝገባና ነዋሪዎች አገልግሎት አክሰስ ማድረግ የሚችልበት ሁኔታ ተፈጥሯል። መሬት ጋር ብንሄድ ተመሳሳይ ነው። አንድ ሰው ማንነቱን ደብቆ በሌላ ማንነት መሬት ሊገዛ ይችላል። የተጨበረበሩ መረጃዎችን ሊያወጣ ይችላል። ያገባ ያላገባ መረጃዎችን ሊያወጣ ይችላል። ይህን ማድረግ እንዳይችል ይህን ሰርቪስ የመሬት አገልግሎትን አክሰስ እንዲያደርገው ማድረግ ተችሏል። መንጃ ፈቃድም ጋር ወደፊት ኢንቴግሬት ለማድረግ ጥረት እያደረገ ነው ያለው። ከፍርድ ቤቶች ጋር ኢንቴግሬት አድርገናል ፍርድ ቤት የሚሰጡ ውሳኔዎች ማንነት ላይ የተመሰረተ ስለሆኑ በኋላም ሌጋል ኢምፕሊኬሽን የሚያላቸው ከመሆኑ ጋር ጋር ማንነትን ከማረጋገጥ አንጻር ከዚህ ሰርቪስ ጋር የተያያዘበት አይነት ሁኔታ ነው ያለው ወደፊት እየታሰበ ያለው እንግዲህ ሁሉንም አገልግሎቶች ከዚህ ጋር ማያያዝ ያስፈልጋል የሚል ነው